እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመልሱና የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተ ሙሽማን የምትወደውን አመንዝራይቱን ሴት ውደዳለኝ ዳለኝ። ከዚያስ ምን አለ ሆሴ? እኔም በአስራ አምስት ብር እና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። ይህ ጌታ ሰው ቃል በቃል ገዛኋት አለ። በብሩ በአስራ አምስት ብር ማለት ነው፣ በአስራ አምስት ብር በ15 ብር ሴት ይጨምርልህ። ሌላ ሌላ ይጨምርልህ። ድንግል ደግሞ በአርባ ብር አለ። ከፈለክ አንድ ሰው እግዚአብሔር የሆነችን ሴት ሂዶ ብላቴና ሴት ቢገናኛት ድንግልናዋን ቢወስድ ቢደፍራት፣ አርባ ብር ለአባቷ ይስጣለ። ሄዶ የደህ መዛ 40 ብር ትሰጥና፣ በቃ ልጅህን ደፍሯታል። ያውና እግዚአብሔር ሕግ። ስለዚህ ልጅቱን ተቀለለ ሆዳ ይሄ ነው። ሴት ልጅን መሸጥ ማለት በራሱ ጊዜ ነው። ያውና ድንግል ሴት ሰውዬ ድንግል ብትወስድ ያውና ምን አለ እግዚአብሔር፣ ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው አምሳ የብር ሰቅል ለብላቴናይቱ አባት ይስጥ አስነውሮታልና፣ ሚስቱ ትሁነው፣ በዕድሜውም ዘመን ሁሉ ሊፈታት አይገባውም። ማለት ያው ሰላም ሄደህ ድንግል ያላትን ልጅ ብላቴና ልጅ አለ ተመልከተ፣ ህፃን ልጅ ነች። ሄደህ ብትደፍራት ድንግልናዋን ብትወስድ ቅጣቱ ምንድነው? አለ እግዚአብሔር ያ ሰው ይቀጣ ምናምን፣ ያ የደፈራት ላ ላ አይቀጣም፣ በፍጹም ይጨመርለታል። ምርቃን ያችን ልጅ ይዞ ይወስዳል። አምሳ ብር ሂዶ መዞ ያው እንካ፣ ይቅር በለኛ አምሳ ብር ልጅህን ደፍሬያታለሁ ብሎ ለአባትየው ይሰጣል። አለቀ። ይሄ ነው እኛ ጋርስ አንዲት ልጅ ድንግልናዋን መስሎ ደፍሮ ኦ አምሳ ብር በአምሳ ብር እንዲፋታው አምላካችን አላ፣ በፍጹም አይሆንም። እንዲህ ይሄ የሴት ልጅን ክብር ማርከስ ነው። والله ላዝ ሕግ ነው። አለቀ በቃ። ያችን ልጅ ወደ ቤት ተወስዳለ፣ ጠቅልሎ ሁሉ ይወስዳታ ያለች ተደፍራም ታስባችሁታል። በዚያ በደፈራ ሰው ትኖራለች አብራ። ከዚህ የበለጠ የሴት ልጅን ጭቆና ያሳየ والله ላዝ ቤትም የለም። የጌጣ ሰው ዘመኔ ይባረክ የዛሬው ሌሊት የአንተ አይደለም። ጌታ ሰው ተበላህ። የዛሬው ሌሊት የእኔ ነው። ያ ሰላም ቅድም እኮ ነው እያልከኝ አለው። ኢቨን ኢቨን ኢፍ ማለት ነው። ሙሉን አላነበብኩትም እንትኗን ብቻ ነው ቁጥሯን ብቻ ነው ያሳየኸው። ከዛ በኋላ ነው የቀጠለው። ምን ላይ ነበር እግዚአብሔር ይሄ ግልጽ እኮ ነው። ይሄ ግልጽ ነው። እኔ ሳዝኝ ምን እንደሆነ ታውቃለህ? የቅድሙ ነው። እሺ የትኛው ኬቱ ጋር ከላይ በደርዘን ነው ማሳይ። እሺ ሁለት የሰራዊት ጌታ የእግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌክ አማሌክ በመንገድ እየተቃወመ ያደረገበትን በቀል አለሁ። ቁጥር ሶስት አሁንም ሄደህ አማሊቅን ምታ፣ ያለችውን ሁሉ ፈጽመህ አጥፋ። አትማራቸውም። ሶሪ ሶሪ፣ ምንድ የሚለው እዚያ? አትማራቸውም ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። የጌታ ላይ ምን ላይ ሄሮድስን ታውቀዋለህ? መጽሐፈ ሳሙኤል ምዕራፍ አስራ አምስት ከቁጥር ሁለት ጀምሮ የሰራዊት ጌታ እግዚአብሔር ህጻናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል። እናንተ እንኳን ቁርአንን ሲባል ምንድን ነው የምትሉት? ከቁርአን አጡጡ የእግዚአብሔር ቃል ምንድን ነው ያለ ቃል ነው እያላቸው ምን ነህ ነው እሺ

ነገርኩ። ይህንን ማመን አለማመን ማመን ማስረጃም ይሄም ትክክለኛ ነገር አይደለም። ኢቭን ማለት ነው የሚልበት ወይ እየገለጸ ያለው ለምሳሌ አቃላዊ የሚለው ምን ማለት ነው? ያቃሉ ራሱ የመጀመሪያው እሱ። ከዛ በመቀጠል እኔ ላንተ የምልህ ነገር ሄሮድስን ታውቋል? አታውቁም? ህጻናትን ሰብስቦ የጨፈጨፈ ያስገደለ ክርስቶስን ፍለጋ ማለት ነው ይገደል ያለ

ምን ያሳፍራችኋል? መጀመሪያ የናንተ ቆይ፣ እሺ የትኛው ነው የሚያሳፍረን ነገር? እኔ ጋር ጓደኛ አድርጉ መቅረብ ያስከለክላል። ግደሎት የሚል አለ። ስለዚህ እኔ የእናንተን እንትን መዝግ ቤ አልጽፍም፣ ነገር ግን እንዳለ አቃሉ እንደሱ አሁን የወጣው ልጅ አለ። እሱም ቢሆን የሌለ ነገር አላወራም፣ ያለውን የተጻፈውን ነው። ሊፈልግ እንትን ያለው አጣው አይደለ? እንደዛ ጊዜ ይፈጅቼ እንትን ማለት ስለማልፈልግ እንጂ አመጣልሃለሁ። ገብቶሃል? አንድ ሁለት ሶስት ልደረድር ልችላለሁ። እኔ እያልኩ ያለሁት ጄኔራል ስለሆነ ነገር ነው። እያወሩ ያሉት ወይ እሺ፣ ከዚህ በኋላ ስትመጣ

አሁን እኔ ደግሞ ምን ላሳየህ ነው? ኢየሱስ ክርስቶስ ከመሰቀሉ በፊት ወደ መስቀል ከመሄዱ በፊት አድነኝ እያለ ለምኗል። አለምንም አምላኩ አሳየህ። ያውና ኢየሱስ ክርስቶስ ከመሰቀሉ በፊት አድነኝ ብሎ ለምኗል። ያውና ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን ይላል? አሁን ነፍሴ ታውካለች፣ ምን እስላለሁ አባ ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ እያለ ይናገራል። ከዚህ ሰዓት አድነኝ ብለው ኢየሱስ ክርስቶስ ወደ መስቀል ገና ከሚሄዱ በፊት ተናግሯል። ይሄን ጸሎቱን አምላክ ተሰምቶታል ወይንስ አልሰማለትም? ላልሰማ፣ በጣም ጥሩ ሰምቶታል አለ። ስለዚህ ድናል ማለት ነው። ምክንያቱም እግዚአብሔር አብ ሰምቶታል። ይሄው እግዚአብሔር አብ ሰምቶታል